እኔ በጣም የሚጎዳኝ ባሌ ቀንም ረፍት የለውም፣ ማታም እረፍት የለውም። ስራችሁ በጣም አድካሚ ነው እንጂ በጣም አሪፍ ገቢና አሪፍ የሆነ ብር ነው የምትከፍሉት፣ ግን ስራችሁ በጣም አድካሚ የሆነ ስራ ነው። ሁለተኛ ደግሞ ማታ ማታ ሲመጣ ጊዜ በጣም ደክሞት ጭቃ በጭቃ ሆኖ ዝናብ በሌለበት ሰዓት እሱ ጭቃ በጭቃ ሆኖ ነው የሚመጣው። ምን አይነት ስራ እንደምሰሩ አላቅም ብላ ነው እያንዳንዱ የነገረችው። ከዛ በኋላ እስኪ ጥሪው ከባለቤትሽ ጋር እናውራ ምናም ብለዋት መጣ። ለካ አቤልን ያውቀዋል ሹፌሩ ያመለጠ። ልክ አቤልን ቤት ላይ ቁጭ እንዳለ ሲያቅ ሮጦ ሲጠፋ ርቆ ሲያመልጥ የያዙት የአቤል ሰዎችን ይዘውት እያንዳንዱ ነገር ሚስጥሩ ተናገረ። እንደተባለ ተባለ። እዲያ ስድስት ስልሳ ስድስት ውስጥ እንደምሰራ ባይቅር ይበለኝ። እዛ ውስጥ ነው ምሰራው። እሷ የነዚህ ልጆችን አሰሪናት። ግን አቤል ቤት ለምንድን ነው ሰራተኛ ሆና ተቀጥራ? አይገባቸው። ከአቤል ጋር ምን ግንኙነት አላቸው? ምክንያቱም እነዚህ ሰዎች አቤል አያውቃቸውም ይህ ጉዳይ ካቤል ጋር ምን ያገናኘዋል? ምንድን ነው ችግሩ? እና እኔ አሰሪዬ እሷ ናት። እዛ ውስጥ ተወዳዳሪ ነው በሹፍርና የገባሁት። የሚገርማችሁ ነገር የሚስቱ ወንድም እዛ ስራ ውስጥ ካስገባ በኋላ የት ይሄድ የት ይግባ የሚያውቀው ነገር የለም። ይደሉት አይ አይታወቅም። ምክንያቱም እነሱ ደም ነው የሚመጡት፣ የሰው ደም ነው የሚፈልጉት። አልማሄም ከኔ ጋ የሚሰራ አንድ አሰሪ ያለ አለ። መጀመሪያ ሊያ ነበረች፣ ከዛ ሌላ ተቀየረ። እሱ አሁን ማታ ማታ ከሌሊቱ ስምንት ሰዓት፣ ሰባት ሰዓት፣ ስድስት ሰዓት ውሰደኝ ይለኛል። ወስደዋለሁ። አንተ እዚሁ መኪና ውስጥ ቁጭ በል ይለኝና ይሄዳል። ሄዶ ሲመጣ ጊዜ እንዳለ ደን በደን ሆኖ ነው የሚመጣው። ምን እንደሚሰራ አላቅም። ከዛ በኋላ ቤቷ አደርሰዋለሁ። ምንድ ነው የምሰራው ስራ ምንድ ነው ተብሎ መጠየቅ አይቻልም። ደፈር ብሎ መጠየቅም ምንም ማለት አይቻልም። ብቻ እኛ ያለን አማራጭ ስራችን መስራትና መስራት ብቻ ነው። እሺ ከዛ አቤል ቤት ውስጥ ያስቀመጥከው ምንድ? እኔ አቤል አላቀው ምንም ነገር አላስቀመጥኩም ብሎ ክዶ ነበረ። ግን በመጨረሻ እያንዳንዱ ሚስጥራቶችን አውጥቶ ተናገረ። ከሆነ ቦታ ሂደ ሊያደውላልኝ ከሆነ ቦታ ሂደ እንደዚህ አይነት እቃ የሆነ እቃ አለ፣ ጭነህና ያው ሹፌር ነው። ጭነህና አለኝ፣ ና፣ ሄድኩኝ። የቱን ቦታ እቃ ጭኝ ሲሄድ፣ ወይ በዛ የምጭንበት ግቢ ከእኛ ጋር የሚሰሩ ልጆች ማክስ አይለብሱ፣ ምንም ነገር ንጹህ ናቸው። ምንም ነገር ይሄ ማክስ የሚያዝለብሱ ነገር ወይ ምንም ነገር የለም። ከዛ እዛ ግቢ ገብቼ ማክስ የለበሱ ሁለት ልጆች ነበሩ። ላግዛችሁ እቃው ምንድነው ሲሉ እንዳትወርድ እንዴ፣ ምን ችግር አለው? ላግዛችሁ ስለው እንዳትወርድ ብሎ አስፈራርተውኝ እነሱ ጫኑ። ማክስ ለብሰዋል፣ ብዙም አላያቸውም። ከዛ በኋላ እነሱ ከላይ ሆኖ እኔ መኪናዬ የነዳሁኝ ሊያደውላልኝ፣ እዛ ቦታ አለሁኝ ና አለችኝ። እዛ ሄድኩኝ። የሆነ ሰራተኛ ልብስ ነው የለበሰችው፣ አሰሪ ናት፣ ባለሀብት ናት። ጥሩ ቦታ ነው ያለች ሊያናት እንዲህ ምን ተፈጥሮ ነው በዚህ ልክ እንዴት ልትሆን ቻለች አልኩኝና ገባች የተወሰነ ቦታ ከሄድን በኋላ ቆይ እዚህ ጋር ቁምልኝ ብላ ያ የሰራተኛ ልብስዋን ሌላ አድርጋ መጀመሪያ የለበሰችው ልብስ አሁልቃ የሰራተኛ ልብስ ለብሳ መጣች እንዲ ለምንድነው እንደዚህ የምትለብሰው ምንድን ነው ምክንያቱ አልኩኝና መንገዱ የመራችኝ አንድ ግቢ ሄድን በሩ ወራሷ የግቢን ቤት በር የቤትን በር በቁልፍ ከፍታ ነው የገባቸው። አለ ያ የማን ቤት ነው? የአቤል ቤት ነው። ገባች። እዛ ሁለት ልጆች ይጠብቁን ነበር። እኔ ማለሁኝ ከኔ ጋር የመጡም ተሸፋፍ ነው የነበሩ ልጆች ነበሩ። እሷም ወረደች ከመኪና ግቢውን ተከፈተ። እቃውን ገባ። ከዛ ከአቤል እቅ ቤት ሌላ እቃ ተጭኖ ነው የወጣው። የሚገርማቸው ነገር አቤል ቤትም ሌላ የተደበቀ ሚስጥ ነበር። ያ የአቤል ፍቅረኛ የአቤል ፍቅረኛ ወይም የራሄል አስክሬን አቤል ቤት ተቀምጦ ከአቤል ቤት ሌላ እቃ ተጭኖ ወጣናል። እንደውም እቃ ሲጫና ሲወርድ የሆነ የሰፈር ልጅ መጥቶ፣ ምንድን ነው በሰፈራችን ላይ በዚህ ሌሊት ሌሊት ነው ምንድን ነው የምትሰሩ ብሎ ግብግብ ፈጠረ። ያ ልጅ ማን ነው? የአቤል ሰፈር የሆኑ እናት ከሌሊት ከዚህ ወደ ስራ ሲሄድ ጊዜ እቃ የተጫነ ነበረ። እቃ ወርዶ እቃ የተጫነ ነበረ። ሰፈራችን ማቀው ልጅ ነበረ። ስለዚህ በአቤል ጉዳይ ላይ በዛ ጉዳይ ላይ ያ ልጅ ሳይኖርበት አይቀርም ብለው የሆነ እናት ለዱል ነግረውት ያ ልጅ ተይዞ እኔ ምን ማቀው ነገር የለም፣ የሆነ እቃ ሲወርድና ሲገባ አይቼ ምንድን ነው የሚጫነው ሰፈራችን ላይ ምንድን ነው ስል ጊዜ ሰራተኛዋ እንዳት ገባ አንተ የሚመለክት ነገር አይደለም፣ ውጣ ብላኝ ስታባራኝ አንዱ መቶ አይ ቆይ ቆይ ቆይ፣ እዚህ ሰፈር ላይ ሌባ ነው ብለው እንዳይዙን፣ አንተ እዚህ ላይ ሰው ጠብቅ ብለውኝ፣ እዛ ጠብቂ አንድ ሺ ብር ሰጥተውኛል ብሎ ሲያወራ ጊዜ ልውል በምንም ሊያምረው አልቻለም። እኛም አላመንነውም ነበረ ግን ዛሬ ሹፌሩ ምን አለ? የወለድ ልጅ መጥቶ ምንድነው በዚህ ሰፈር በዚህ ሌሊት ላይ ግርግር ምንድ ነው? የሚጫነው እኛ ያለን ብሎ ግርግር ሲፈጥር ጊዜ ቆይ ቆይ፣ እዚህ ጠብቅ፣ የሚመጣ ሰው ጠብቀላ ነገር ነው፣ እኛ የራሳችን እቃ ነው፣ የአቤል እቃ ነው አሉትና፣ እሱ ከሄደ በኋላ አረጋገጠውት። ከሄደ በኋላ ብር ሰጥተውት ነው፣ ብር ሰጥተውት ነው የሄዱት፣ እንዳይናገር ብር ሰጥተውት ሰጡትና፣ ልጁ ሄደ። ከዛ ከቤት ሌላ እቃ ወጥቶ ጭነን፣ እኛ ሌላ ቦታ ነው የሄድ ነው ሌላው ቦታ ሄደን ያቀተው ተወረደ። ምን እንደሆነ አላቅም። ነዛ ለአራት ልጆች ነው ያወረዱት። ሊያመዛ ወረደች። ከዛ እኔ ወደ ስራ የተመለሱኝ። ከዛ ጊዜ ጀምሮ እስካሁን ምንም አይነት ስራ የሰራሁኝ አይደለም ቤት ውስጥ ነው ያለሁት እና እኔ ምንም ማቀው ነገር የለም። አንተ ቤት እስከ አስክሬን ይቀመጥ ምን ይቀመጥ፣ እኛ ምንም የምናቀው ነገር የለም። ምክንያቱም ብዙ ብሮችን ብዙ ብርና ብዙ ንብረትን ከአንድ ቦታ አንድ ቦታ ከአንድ ቦታ አንድ ቦታ ስለምን ወስድ ብሎ ነው የተናገረው። ሆነም ቀረ እነዛ ሁለት ልጆቹን ተሸፍነዋል። ሁለት ልጆቹን አልተሸፈኑ። ያ ያልተሸፈኑ ልጆች ይህ ሰውዮ ያውቃቸዋል፣ በእርግጠኝነት ያውቃቸዋል። ስለዚህ የአቤል እውነት የወጣ ነው ማለት ነው። ቀስ በቀስ የአቤል እውነት የወጣ ነው አያችሁ። ከሌላ ቦታ ተጭኖ ነው እሱ ቤት የተቀመጠው። አቤል ዛሬም፣ ነጌም፣ ከነጌ ወዳም ነፃ ነው ግን እነቺ ልጅ ምን አድርጋ ነው? ምን አድርጋ ነው? ሁለተኛ ቤል ከነዚህ ሰዎች ምን ያገናኘዋል? አያቃቸው። በስራቸው የደረሰ ነገር የለም። የእነሱ ሚስጥር ያወጣ ነገር የለም። ምክንያቱም በአሁኑ ሰዓት ሀገራችን ላይ ተፈቅዶላቸው እንደፈለጉ እየሰሩ ነው አይደል? በአዳም ልኮ ነገር ነው የሚሰሩት። ጨለማ ቦታ ነው። ጨለማ ቦታ ሲወስዱን ጊዜ በጣም ነው የሚያስፈራው። የመጀመሪያ እዛ ጨለማ ቦታ ስጋ ጊዜ አይንህም አይን ተሸፍኖ ነው የምንገባው ግን በጣም ድምፁ በጣም ያስፈራል ብዙ ሰዎች እዛ አሉ። ብዙ ወጣቶች መዛ ይመጣሉ ብሎ ነው የተናገረው ሹፌሩ። እና በዛው ልክ ብር ይከፈለናል፣ ሀታ ብድር ብንጠይቅ በብዛት ነው ብር የሚሰጠን። ምንም ችግር የለውም ሰርታችሁ ትከፍላላችሁ ተብለና ብድር የሚሰጠን ነው ያለው። እና እንደዚህ ሀገራችን ላይ ተፈቅዶላቸው እንደፈለጉ ሰውን የሰውን ደም የሰይጣን የገበሩ የሚኖሩ ሰዎች እንኳን ተፈቅዶላቸው ነው የሚኖሩት። አቤል በእነዚህ ጉዳይ ላይ እስካሁን ቪዲዮዎችን ሰርቶ አንድ ቀን እንደዚህ ነገር ሲሰራ አይቼው አላቅም። አልሰራም ሲጀመር። ስለዚህ የምንነክቷቸው ነው። ይሄ ነገር ከአቤል ጋር ሊያያይዙ ተፈለጉት። አቤል ለምን ወንጀል ውስጥ ሊከቱት ፈለጉ? ሁለተኛ ልጅቷ ምን ሰርታለች? ምን አድርጋ ነው? ለምን ከአቤል ጋር አገናኙት? ከጀርባው ምንድን ነው ያለው? በዚህ ጉዳይ ላይ ሁላችንም ኮግራም ያጋባ ነገር እኮ ነው። እሺ አቤል ካሁን በኋላ ብዙ መረጃዎችን የወጡ ስለሆነ ነጻ ነው። ግን ልጅቷና አቤል ጋር ምን አገናኝቶ ነው እንደዚህ የሚያደርጋቸው? ሁለተኛ አቤል ከነዚህ ሰዎች ጋር ምን ያገናኘዋል? የትና የት ነው የተገናኙት? የእነሱ አምልኮት ሌላ፣ አቤል አምልኮት ሌላ፣ አቤል የሚሰራው ስራ ሌላ ሁለተኛ ደግሞ ባሌ በአሁኑ ሰዓት በሃይማኖቱ ላይ በጣም ደክመዋል። አይሰራ፣ በቃ ቀን ማታ ስለሚሰራ ይደክመውና ይተኛል። እኔም አላስገድደውም። እሁድ የሚሰራል፣ ቅዳሜ የሚሰራል፣ ምንም አይነት እረፍት የለውም። ቀን ሚሰራል፣ ማታ ሚሰራ ነው ያለችው። ያ ምንድ ነው እንደምታውቁት እነዛ አባል የሆኑትም ሃይማኖት የላቸውም ሃይማኖት የሚባል ነገር የለም። እንደፈለጉ ነው የሚኖሩት። የሰው እንደምን የመጠጡ ነው የሚኖሩት ስለዚህ ሊያመች ልትገኝ ይሆን? የዚህ ሁሉ ሚስጥርና ቁልፍ ያቺ ልጅ፣ ለምን እንደተገደለች ያቺ ልጅ አቤል ቤት ለምን አስክሬኗ አቤል ቤት እንደተቀመጠ ቁልፉ ሊያናጋ ነው ያለው፣ ወይም የአቤል ሰራተኛ ማለት ነው። እሺ ምን ውስጥ ነው ያለችው? እንዴት ነው የምትገኘው? አቤልስ መች ነው እውነቱ? ሆነ እውነቱ የወጣ ነው በብዙ ነገር፣ ግን መች ነው እውነቱ ወጥቶ እፎየው ብሎ የሚያርፈው? ባለሀብት ናት ተባለ። ጥሩ ስራ ላት ተባለ። ግን በእንደዚህ ባስቀያሚ የሆነ ስራ ለምንድ ነው የገባችው? ምን አስገዷ ነው የገባችሁ። ደግሞ እዛ ስራ ውስጥ ስትገቡ ጊዜ መላ ያገባ ከሆነ የሚስቱም የራሱም መላ ቤተሰቦች ፈቶ ይሰጥና እዛ ውስጥ ይለጠፋል ነው የተባለው። ከእንደዚህ ነገር አላህ ይጠብቃል። አውዙ ቢላህ። እና ለማንኛውም የአቤል እውነት ቀስ በቀስ የወጣ ነው። ውድ ቤተሰቦች እንኳን ደሳላችሁ የበለጠው ተገኝቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ባላችሁበት ሁላችሁም ሰላማችሁን ይብዛል፣ ይብዛለኝ ላላህ ብወዳችኋለሁ። ለቤት አዲስ ከሆናችሁ ላይ ሽር ሰብስክራይብ ያደረጋችሁ አበረታቱኝ ፕሊስ። ሰላሙ አለይኩም ወበረካቱ። ለበርካቶን ማልካም ምሽት የሆነላችሁ ውድ ቤተሰቦች፣ ሽር አድርጉ።